እስራኤላውያን በሙሉ ከምድር ላይ መጥፋት አለባቸው። እንደዚሁም ደግሞ የእስራኤል ጠላት ይሁን እንጂ ሴጣንም ቢሆን ደግፋሉ የሚሉ ወንድሞች አሉ። እንስማቸው እስቲ። የፈሪ እስራኤላውያንን እንዲህ ምሽግ ውስጥ መመሸግና በየጉድጓዱ ና መማት ስትመለከቱ አንዲት ቆንጆ የአላህ ቃል ትዝ ትላችኋለች። የተመሸጉ ከተሞች ወይም ከአጥሮች ጀርባ ሆነው እንጂ የተሰበሰቡ ሆነው አይዋጓችሁም የሚላል ጌታችን ሐቅን ተናገረ። ሰደቅ ላሁል አዚም። ማንኛውም ሰው እስራኤልን ሲቃወም ሰብአዊነትን እየደገፈ ነው። ስለ ህፃናት ሞት፣ ስለ እናቶች እምባ፣ ስለ ሰብአዊነት እያሰበ ነው። ቀስ ብሎም ቢሆን ይገባቸዋል፣ የሆነ ቀን ስትነኩ፣ የመነካት ትሩፋት ይገባቸዋል። እኛስ ጌታችን ቃል ገብቶልናል። ምን ሲል በርግጥም ሰራዊቶቻችን አሸናፊዎች ናቸው። የመጨረሻውን ሳቅ የምንስቀው እኛ ስለ መሆናችን ጥርጥር የለንም። አላህ ከሰብሮኞች ጋር ነው። መጨረሻው ያምራል። አላህ ከእናንተ ጋር ይሁን። አይደለም ከኢራን ጋር ያቺን ጨፍጫፊ በህፃናት ደም የምትረካ ወራሪ ይቃወምልን እንጂ ከሴጣንም ጋር ቢሆን ከጎኑ እንቆማለን ችግሩ ሴጣን በሴጣን ላይ አይነሳም እንጂ ከሴጣንም ጋር ቢሆን ከጎኑ እንቆማለን በዘመናችን ለምድራችን ሰላም መናጋት ከጽዮናዊነት በላይ ተጠያቂ የለም እዚህ ምድር ላይ ስለዚህ በጽዮናውያን የተተከለው እስራኤል የሚባል ብጉንጭ ከአካባቢው ላይ ፈርጦ መነሳቱ የግድ ነው አለማችን ሰላም እንድትሆን ማለት ነው አመሰግናለሁ ቀን እናስ መልካም ሰላም አለይኩም ወረህመቱላህ ሰው አንዳንድ ሙስሊሞች ሁሉንም አይወክሉም። እንደዚህ መልክት እያሳለፉ ነው የሚገኙት እና ሰው የሆነ ያለው ኢራንን ደግፈው ነው ነገራችን ላይ። የመጀመሪያው በተናገሩ ላይ አንድ ግምን መረዳት እንችላለን። ይሄም የእውቀት ማለት እንዳለው እና ምን ያክል ጨካኝ እንደሆነ ምንድን ነው ያለው፣ ፈሪ እስራኤላዊያን እንደዚህ ሲሆኑ ደስ ይለኛል ያለ ነው የሚናገረው። እና እስራኤላዊያን ስትል እየተናገርክ ያለው ስለ 10 ሚሊዮን ህዝብ ነው እየተናገርክ ያለው። እየተዋጉ ያሉት ጣሉ ያሉት እነ ማናቸውም ስንመለከት መንግስቱ እየተዋጋ ያለው ህገ መንግስቱ የሚሆኑ ክትራዳ አካላት አሉ። እነሱ ናቸው እየተዋጉ ያሉት። የተወራወሩ ያሉት ጥላላቸው እነሱ ናቸው። ህዝቡ ምንም አያውቅም። ኦኬ የኢትዮጵያ ህዝብ ምንም አያውቅም። እዛ ጋር ጠቅላይ ሚኒስትሩ ከሌላ አገር ጋር ቢዋጋ እኛ ምንም እናውቀው ነገር የለም። ራቸው ነው ጥሪ ነው ያቸዋል ሰው ያ ህዝብ ይጥፋ ነው እያልክ ያለው አስር ሚሊዮን ህዝብ መጥፋት አለበት። ኦኬ እሱ ህዝብ ይጠፋል ነው ብለህ እያወራ የምትገኘውእና በጣም ያሳፍራል ይሄ ነገር እንግዲህ አይደለም በእነዚህ ሰዎች በመስጊድ ውስጥ ራሱ የሚነገር ነው፣ በአንዳንዶች በሁሉም ሁሉም ሙስሊሞች አይደለም። በመስጊድ ውስጥ እንግዲህ አንዳንድ አንዱ ኡስታዞች ሲያስተምሩ የምንሰማቸው ነገሮች ናቸውእና ሲያተን እንመለስ እነ እስራኤል ዓለምን የሚያስፈራሩት ሶስት መቶ የኒክሌር ጭንቅላት አረር አለን ብለው ነው። ዓለምን በዛ ተህዲድ የሚያረጉት ይሄንን ሶስት መቶ የኒክሌር ጭንቅላት ውሃ ማድረግ የሚሳነው ጌታ ነው። ካሊ ቀልቀው ባብ ያረገው አርኮ ሲፈልግ ሁሉንም ይለውጣል። እዚሁ ሀገራችን ላይ ያየን አይደለም ኃይል ቁዋ ምናምን ሰዎች ብዙ ነገር ሊመኩ ይችላሉ። አላህ ደግሞ ሁሉንም ነገር መለወጥ የሚችል ጌታ ነው። እሱ ነገሮችን ይለውጣል። ከኛ ግን ሰበብን ፈለገ፣ ካልቀልከው ከኛ ኢራዳን ፈለገ፣ ከእኛ ፍላጎትን፣ ከኛ ተነሳሽነትን፣ ከኛ ስሜትን። በማንኛውም አይነት ተጨባጭ ውስጥ እኛ የሚፈለግብን ነገር አለ። ሁልጊዜ አልቃሽ መሆን የለብንም፣ በየትኛውም ጉዳዮች ውስጥ ላላ። እኛ የለውጥ ኃይልነን፣ እኛንን የምንለውጠው ባለቤትነን። አለላ አነላህ የሚትውልት ነው የሚፈልገው ይሄ ዲን ሁልጊዜ ባለቤት ይፈልጋል። የሆኑ አካላቶች እንድንጠብቅ አደለም፣ የታዘዝ ነው። እንደምታዩት ነው እንግዲህ። እና እንደዚህ አይነት ውሳቶችም አሉ በመድረኩ ላይ የወጡ የሚሰብኩ ይጠፋሉ። እኛን አሸናፊ እያለ የሚሰብኩ እና ይህም የተናገረው ምንድን ነው? እስራኤላውያን ነው የተናገረው። እስራኤል መንግስት የሚመካበት አለም ኦኬ፣ መንግስት የተዋገ ያለው እንጂ ህዝቡ አደለም። በነገራችን ላይ ህዝቡ የተነገለ ያደግ ይችላል ድጋፍ ሊያሰም ይችላል። ግን ምንም መመረስ የሌለው ነው። እዛ እስራኤል ውስጥ ቁጭ ብለክ ኢራን አደግፍም መቼስ። ኦኬ፣ ኢራን ውስጥ ቁጭ ብለክ እስራኤል አደግፍም ስለዚህ ህዝቡ የሚያደርገው እሱም ቢሆን ነው እንጂ ሰዎች ወጥቶ አልተዋጋም። ህዝቡ ህዝቡ ይጥፋ ደስ ይለናል እንደዚህ ይሰቃይ ማለት በጣም ውርደት ነው። እና ይሄ ነገር ብታስቡበት መልካሁን አልፈልጋለሁ። በነገራችን ላይ ይሄ ነገር ምን አገባን የሚሉም አሉ። ትክክል ናቸው። ምንም አይመለከተንም የሚ ምክንያቱም ኢትዮጵያ ውስጥ ብዙ ችግር አለብን። ብዙ ጦርነት አለ ኢትዮጵያ ውስጥ በተለይ በሰሜኑ በኩል፣ በኦሮሚያን በኩል ስንመለከት ብዙ ችግር አለ። ብዙዎች እየታረዱ እየተገደሉ ያየ ነው የምንገኘው። ስለነዛ ሰዎች አንድ ቀን ወጥቶ ያልተናገረ ሰው ወጥቶ እስራኤል ፈለጠች ፍልስጤን ተፈለጠች እያለ የሚያወራ ማለቴ ነው። እና እስኪ ላሰማቸው አንድም ቀን ወጥቶ ስለ ኢትዮጵያ ችግር ያልተናገረ ሰው ዛሬ ስለ ፍልስጤምና ስለ ኢራን ለማውራት ሲሽቀዳደሙ አየሁ። የፍልስጤም ሕዝብ ተራበ፣ እንደዚህ እንደዚህ፣ እስራኤል ኢራንን መታች ኡኡ ሲባል አየው። ኢቭን ክርስቲያኖችም ስለ እስራኤል ሲያለቅሱ ምናምን ነገር አየሁኝ። ሜ ጉያ ተኪቲ ባቴ ዋይ ኡመታ ኬቲፍ ዱበቴ ቤይታ ሰገሌ ታቴ ቤይታ ዋይ ኢትዮጵያ ዱበቴ ቤይታ ዋይ ረኮ ኢትዮጵያ ዱበቴ ቤይታ ለኪን

ኦሮሚያ ክልል ውስጥ ያለው ክርስቲያን እሺ፣ ለእናንተ ደግሞ ለእስራኤል ለምታለቅሱት፣ ኦሮሚያ ክልል ውስጥ ደቡብ ክልል ስላሉ ክርስቲያኖች ለምን አይመለከታችሁ? ማዶ ለተሻገራችሁት ስለ ተራበው ካወራችሁ፣ ፍልስጤም ተራበ ከሆነ ኢትዮጵያ ውስጥ እየተራበ ያለ ዳቦ መብላት ያቃተው ሰው አይታያችሁም እንዴ? ሰርቶ መብላት ያቃተው ገበሬ አይታያችሁም እንዴ? ኧረ እንደዚህ መሽለጥለጥም አረብስ ኧረ፣ ተው እንደዚህ በግ መሆንም ትንሽ ሰላም ለምዶብኝ ነው፣ ይቅርታ። ከእስራኤል ጎን ነኝ ከኢራን ጎን ነኝ ሴጣን ይቁምብ። የምናባ ከእስራኤል ጎን ነው ከኢራን ጎን ነው የምትቆመው። ኢራን ይኑ አንድ ሊትር ነዳጅ ስንት እንደሆነ ታውቃል? 17 ሰንት። ኢትዮጵያ ላይ እንቁላል ስንት ነው? ቲንክ አባውት ኢት ይኑ 10 ሚሊዮን ማት ሞላ። እስራኤል ጂዲፒዋ ስንት እንደሆነ ከአንድ ትሪሊየን በላይ ነው። እኛ ኢትዮጵያውያን ግን አምስት ቢሊዮን ማይሞላውን የአባይ ግድብን ለመገደብ አስራ አራት አመት ፈጅቶብናል። ማለቁንም ፈጣሪ ይወቀው ምድረ ነቅሎ ሯጭ የቅቢ አንጣሪ ልጅ የምናባ ከእስራኤልና ኢራኖችን ሄደ ኢትዮጵያ ብትላቸው ካርታውን ብታሳያቸው ይሄ በአዳም ልኮ ነው የምናባ ኢትዮጵያ ነው የሚሉ እስራኤል ሄደ ኢትዮጵያ ብትለው አዱን ግብሽት ጌራ ሄል ነው የሚል ገብተዋል። ሚጣሉት በቴክኖሎጂ ነው ሚጣሉት የተጣሉት ያሉት በቴክኖሎጂ ነው። እኛ ምንጣለው ምንድን ነው? በግጦሽ መሬት ጫካ አድሜ ልክን ስትጸዳዳ የኖርክ ከእስራኤል ኮንኔ ከዩኖ አንቲል ነው። በሁለቱ ጦርነት ውስጥ መቶ ሰው አልሞተም። በጦርነቱ ማለት መቶ ሰው አልሞተም። እኛ በትግራይ ጦርነት አስራ አምስት ቀን ባልሞላ ውስጥ ከአንድ ሚሊዮን ሕዝብ በላይ ገለና። ምድር አሽቃባጭ፣ ከእስራኤል ጎን ነኝ፣ ከኢራን ጎን ነኝ። መጀመሪያ አንተ ቁም፣ በሁለት እግር ቁም እስቲ። መጀመሪያ ቁምና አሳየኝ። አቦኔ እኮ ኢትዮጵያ አይደለውም። እቺ ፈሳም ሰውዬ አምልጣ ወደ ቆጵሮስ ፈርጥታ ሄዳለች ቆጵሮስ የግሪክ ዋና ከተማ ነች። አያችሁ የነሱ መሪና የኛ መሪ ልዩነታቸውን። የኛ መሪ አቡ ኢብራሂም ያህያ ሲኖር ማለት ነው። ሀገር መሪ ሁኖ ጦር አውድማ ላይ እየተዋጋ ነው፣ ሸሂድ የሆኑ እነሱ ደግሞ የቁርጥ ቀን ሲመጣ ህዝቦቻቸውን አጋፍጠው ጥለው ይሄዳሉ። ምክንያቱም ቀድሞ ስለሚያመቻች ማረፊያቸውን ቦታ ስለሚያመቻችሁ የእኛ ማረፊያ ደግሞ ጀነት ነው አላህ ዘንድ ለዛ ነው። ሁሌም መሪዎቻችን ግንባር ቀደም ሆነው በሁሉም ቦታ በሚያስፈልግበት ቦታ የሚገኙት። አላሁ አክበር። አሁንም አካውንቴ ሰባት ቀን ቀጥቶኛል። በደንብ አርግላችሁ ሪፖስት ኮፒ ሊንክ ሼር አድርጎ ይቀጥላል። ድል ለፍልስጤሞች፣ ድል ለሙስሊሞች። አላሁ አክበር እያላቸው ሉት አንተ አቋቋ። በነገራችን ላይ አንተ ምን አገባህ? መጀመሪያ ምን አገባህ? ለቤተሰቦች ቆጣ አትቀይርም። የቤተሰቦችን ዝም ብለህ ፍየልን አትጠብቅም። ዝም በነገራችን ላይ እንደዚህ እንደ ቀልድ ማየት የለብንም። እስራኤል ብጠፋ ማለት ነው ኢትዮጵያ ውስጥ ያለን ሙስሊም አትፈተነው ነው የምንጠፋኛ። እናንተ ሰው መግደል ጽርቅ አይደል ጀነታ የሚያስገባች እኛም ገነት ያስገባናል። በቃ እስራኤል ከጠፋች ኢትዮጵያ ውስጥ ያለው ሙስሊም ይሻናብናል፣ ይቀዝንብናል። አትፈተነው ነው የምንጠፋ። እንዲሁም ሻርኮ ፕሊክ አድርጉት። ይሄ ስሬስ ነው የምናገር የምትቀየሙኝ ተቀየሙኝ። እስራኤል ከጠፋች ኢትዮጵያ ውስጥ ያለውን ሙስሊም አጥፍተነው ነው የምንጠፋ። ምክንያቱም እዚያ በኋላ አታስኖሩን ነው፣ እርግጠኛ ነኝ። አታስኖሩን ነው፣ ፋክት ነው፣ እውነቴን ነው። አንዳንዴ እውነት ስለማትወድ እጅ እውነቴን ነው። ኢትዮጵያ ውስጥ ያለው ሙስሊሞች በጣም ነው የሚቀዝኑብን። ስለዚህ የማይመለከታችሁ አትግቡ። አቅምህ ደግሞ ሰውየው አቅም አይደለም አታውራ እንደዚህ እንደ ሰማችሁት ነው እንግዲህ፣ እና በጣም ስሜታዊ አድርገው ነው ወንድማቸው ወደ ሃይማኖት ወስደውታል። ኦልሬዲ አንዳንድ ሰዎች የነገሩን ሃይማኖት ጋር አነካክቶታል። ክርስቲያኖች እስራኤል ይደግፋሉ፣ ሙስሊሞች ኢራንን ይደግፋሉ። በነገራችን ክርስቲያኖች እስራኤል የምንደግፍም አለ የማንደግፍም ሰዎች ስላለን ወይም ኢራንን የምንደግፋለ የማንደግፍም ስላለን እስራኤል ሆነ የምትደገፍ ሀገር ናት ወይ የሚለውን ነገር ሌላ በቀጣይ ቢሮ ላይ ነገ ምናምን ነገር የማስመለክታችሁን ነው የሚሆነው። ከደገፍን ለምን እንደምንደግፈው ካልደገፍንስ ለምንድን ነው የማንደግፍ ነገር የማስመለከታችሁ ነው የሚሆነው። ኦፍ ኮርስ እስራኤል ውስጥ ኢትዮጵያ ቤተክርስቲያን ብዙ በሃይማኖ ከመጣን ኢትዮጵያ ቤተክርስቲያን እስራኤል ውስጥ ብዙ ገዳማት አላት። በእስራኤል ውስጥ በኢየሩሳሌም ብዙ ገዳማት አላት። ሶ እነዛ እንዳይጎዱ በሚል ልንደግፍ እንችላለን። ሜቢ የሚያረግ ሰው አለ። መሰረቱ እራሱ ራስ የሚያረግ ሰው አለ ነውና ለማንኛውም እንደዚህ የሚያደርጉ ከሃይማኖት ጋር የሚያገናኙ ማለትና እኛ አጥፍተን እንጠፋለን እነሱ እዛ ከተጠፋፉ እኛ እዚህ አጥፍተን እርስ በእርስ እንጠፋፋለን። ዋይ ዋይ ለነሱ ጀምነዛ አይጠፋፉም እራሱ እንዴ! ከከወደ ምትወዶ ምትወድ ሙዋ ያ ያ ያ የሚወዱ ከተሞች ናቸው። ህዝቡ ምንም አይሆንም እኮ መቶ ሰው ሞት አልተባለም እኮ መቶ ሰው ሞት አልተባለም። ግን ቀን ቀን ላይ እስራኤል ታዘምባለች፣ ማታ ማታ ላይ ደግሞ ኢራን ታዘምባለች። ምንም መቶ ሰው ሞት ሲባል ግን አልሰማም። ከተላለቅ ሰዎች ታርጌት ያደረጉ ሰዎች ውጭ ማለት ነው። ስለዚህ እነዚህ ሰዎች ታርጌት ታርጎ ነው የሚገሉት። ከገደሉ እራሱ እኛ ወንድማችን የተናገረው 15 ቀን ባልሞላ አንድ ወር ባልሞላ ጊዜ ውስጥ ስንት ሚሊዮን ትግራዊ የሞተው ስንት ሚሊዮን ኢትዮጵያዊ ነው የሞተው? በአንድ ጦርነት ብቻ ማለት ነው። ስለዚህ ይህን ነገር ብናስብ መካን እፈልጋለሁ። በአሁኑ ወቅት ዓለምን እጅግ በጣም ትልቅ ስጋት ላይ የጣሉ ነገሮች እየተፈጠሩ ይገኛሉ። አዳሩ ምን ተፈጠረ የሚለውን ነገርም አብረን እንመለከታለን። ስለሱ ልንገራችሁ። ትናንትና ማታም እንግዲህ በመጨረሻ ቪዲዮ እንደነገርኳችሁ እጅግ በጣም ብዛት ያላቸው ሚሳይሎች ወደ እስራኤል ተልከዋል። ከኢራን የተነሱ ሚሳይሎች ብዬ ነግሬያችሁ ነበረ። ለሊቱ ሙሉ እንደዚህ አይነት ሚሳይሎች ሲላኩ ነው ያደሩት፣ ቢያንስ ከሶስትና ከአራት ጊዜ በላይ ማለት ነው። አይዲኤፍም የተለያዩ የጥንቃቄ መልክቶችን እንግዲህ በየጊዜው ሲያወጣ ነበረ። ለሊቱ ሙሉ እንደዚህ ሲያወጣ ነው ያደረው ማለት ይቻላል። ከሶስትና ከአራት ጊዜ በላይ ነው ፖስት ያደርገው። ታዲያ እነዚህ ከኢራ የተላኩት ሚሳይሎች በእስራኤል ላይ የተወሰኑት አርፏል ተብሎ የተነገረ ይገኛል። ይህንንም የሚያረጋግጡ የተለያዩ ቪዲዮዎች በአሁኑ ወቅት ሊገኙ አልቻሉ። ምክንያቱም የእስራኤል መንግስት እንደተናገረውና እንደከለከለው ከሆነ እነዚህ ሚሳይሎች አታክ ሲያደርጉ ላይቭ መቅረጽም ማስተላለፍም የትኛው ሚዲያ አይችልም ብሎ ከልክሏል። እናም በአሁኑ ወቅት እንደድሮ የተለያዩ ቪዲዮዎች ማለትም ጥቃቱን የሚያሳዩ ቪዲዮዎች እየወጡ አይደሉም። ይልቅስ ከዚህ በፊት የተደረጉን የተከሰቱትን ቪዲዮዎች እንደ አዲስ ኤዲት በማድረግ ነው ፖስት እየተደረጉ ያሉት ማለት ነው። እነሱ ደግሞ ማረጋገጫ ሊሆኑ አይችሉም። ነገር ግን ሌሊቱን ሙሉ ሲደረጉ ባደሩት ጥቃቶች ምክንያት እንግዲህ እስራኤል ላይ የተወሰነ ጉዳትን አስተናግዳለች እየተነገረ ይገኛል። ግን ጉዳቶችን ኮንፈርም ማድረግ አልተቻለም። በአሁኑ ወቅትም የቻይና መንግስት እንደተናገረው ከሆነ የቻይና ሲቲዝንሺፕ ያላቸው ሰዎች እንግዲህ እስራኤል ለቀው እንዲወጡ አሳስቧል። ለዚህም ምክንያቱ እንግዲህ በእስራኤል ላይ የሚሰነዘሩት ሚሳይል ተከትሎ እንግዲህ የህዝባቸው ሴኩሪቲ ስላሳሰባቸው ነው። በተጨማሪም በእስራኤል የአየር ትራንስፖርት ስለተቋረጠ እነዚህ ማህበረሰቦች የብስን በመጠቀም ወደ ጆርዳን እንዲገቡና ከጆርዳን ደግሞ የቻይና መንግስት ፒክ እንደሚያደርጋቸው እንደሚወስዳቸው ወደ ሀገራቸው እንደሚመልሳቸው ተናግሯል። ይህም እንግዲህ በሁለቱ መካከል የሚደረገው ጦርነት ምን ያህል ቦታ እንደደረሰ የሚያሳይ ነገር ነው። በአሁኑ ወቅት ዋናው ነገርና እጅግ በጣም የሚያሳ የሚያሳስበው ነገር ይህ ነው። ዶናልድ ትራምፕ እንደሚታወቀው በትናንትናው ዕለት ካናዳ ገብተው ነበረ። ይህም እንግዲህ ለጂ ሰበን ስብሰባ ነበረ። ታዲያ አሁን እንደተነገረው ከሆነ ዶናልድ ትራምፕ ይህንን ስብሰባቸውን አቋርጠው ወደ አገራቸው ወደ አሜሪካ መመለሳቸው ተነግሯል። ይህ ስብሰባ የሚያልቅበት ቀን ነገ ነበር የተቆረጠለት። ነገር ግን ዶናልድ ትራምፕ ባጋጠማቸው ድንገተኛ ነገር ወደ አገራቸው መመለስ እንዳለባቸው ተናግረው ይቅርታ ጠይቀው ወደ ሀገራቸው ተመልሰዋል ማለት ነው። ታዲያ ወደ ሀገራቸው የሚመለሱበት ወቅት ሁለት ነገር አድርገዋል። ከዚህ ውስጥም አንዱ እንግዲህ ትዊት ያደረጉት ወይም የተናገሩት ነገር ነው። እሳቸውን በትሩዝ ሶሻል ሚዲያቸው ላይ እንደተናገሩት ከሆነ ኢራን ይህንን ስምምነት መፈረም ነበረባት። ነግሬያቸዋለሁ እንዲፈርሙ አስጠንቅቄያቸዋለሁ። ይህ እጅግ በጣም የሚያሳፍር ነገር ነው፣ የብዙ ሰዎችን ሕይወት ያሳጣል። ባጭሩ ለመናገር ያህል ኢራን ካኖት ሃቭ ኤ ኒክሌር ዌፕን ብለው ተናግሯል። ይህም ማለት መቼም ቢሆን ኢራን የኒክሌር መሳሪያ መታጠቅ አትችልም የሚል መደምደማ ያለ ደርስ ተፈጽሟል ማለት ነው። ይህንንም ነገር ደግሜ ደጋግሜ ተናገረው ያለው ኤቭሪዋን ሹድ ኢሚዲየትሊ ኢቫኩዌት ቴህራን ብለው ተናግሯል። ይህም ማለት እንግዲህ በኢራን ዋና ከተማ በቴህራን የሚኖሩ ሰዎች እጅግ በጣም በፍጥነት ቦታቸው ለቀው እንዲወጡ አሳስበዋል ማለት ነው። ሲመለሱም እንግዲህ ሌላ ነገር ኦርደር አድርጓል። ይህም እንግዲህ ካቢኔያቸው ተሰብስበው እንዲጠብቃቸው ተናግረዋል። በተጨማሪም እንግዲህ ሲቹዌሽን ሩም ተዘጋጅቶ እንዲጠብቃቸው ኦርደር አድርገዋል። በአሁኑ ወቅት እንግዲህ ሲቹዌሽን ሩም ውስጥ ይገኛሉ ማለት ነው ዶናልድ ትራምፕ። ይህ ሲቹዌሽን ሩም እንግዲህ ስታብሊሽ የሚደረገው እንግዲህ ድንገተኛ ነገር ሲኖር ነው። በተጨማሪም እንግዲህ ወታደራዊ ኦፕ ኦፕሬሽኖች ሲካሄዱ እዛ ቁጭ ብለው የሚታዘቡበት ኦርደር የሚያደረጉበት ትእዛዝ የሚያስተላልፉበት ቦታ ነው ማለት። እናም ይህን ትዊት እና በተጨማሪም ደግሞ ሲቹዌሽን ሩም ስታብሊሽ መሆኑን ተከትሎ እንግዲህ አሜሪካ ጦርነቱን ልትቀላቀል ነው ተብሎ እየተነገረ ይገኛል። በአሁኑ ወቅት ማለ በአሁኑ ወቅትም የተለያዩ ዌብሳይቶች እንደሚያሳዩት ከሆነ አሜሪካን የእስራኤል እና የኢራንን ጦርነት የመቀላቀል ፕሮባብሊቲዋ እጅግ በጣም ከፍተኛ ቦታ ላይ ደርሷል 69 ፐርሰንት ደርሷል። ኦልሞስት 70 ፐርሰንት ማለት ነው። እንደሚታወቀው የእስራኤል ጠቅላይ ሚኒስትር እንግዲህ ለዶናልድ ትራምፕ ጥያቄ ሲያቀርቡላቸው ነበር ይህንን ጦርነት እንዲቀላቀሏቸውና ከአጠገባቸው እንዲቆሙ ለዚህም አንደኛው ምክንያት እንግዲህ እስራኤል ማውደም ያልቻለችውን የፎርዶ የተሰኘውን የኢራን እጅግ በጣም ከፍተኛ የሆነ እና በትላልቅ ተራራ ስር የሚገኘው የኒክሌር ማብለያ ለማውደም እንድታግዛት ነው ይህንንም የኒክሌር ማብለያ እንግዲህ ለማውደብ ችሎታው ያለው የአሜሪካ ምርት የሆነው ቢቱ የተሰኘው እጅግ በጣም ግዙፍ የአሜሪካን ጀት ነው ማለት ነው ታዲያ ይህ እጅግ በጣም ግዙፍ የሆነ ጀትም እንግዲህ ኢንዲያኖችን አካባቢ ማለትም ዲያጎ ጋርሲያ አካባቢ እንግዲህ ላንድ ማድረጉ ከወራት በፊት የሚታወቅ ነገር ነው ነገር ነው። በተጨማሪም የአሜሪካ እጅግ በጣም ግዙፍ የሆኑና ትላልቅ ጀቶችን ማሳረፍ የሚችሉ እንግዲህ ሺፖች ወይም መርከቦች ኦረዲ ሬድሲ ሲ ደርሰዋል። በተጨማሪም ትናንትና እንደነገርኳችሁ በአየር ላይ ነዳጅ መሙላት የሚያስችሉ ፕሌኖች እንግዲህ ኦረዲ ወደ አንድ ቦታ የተሰባሰቡ ይገኛሉ በአሁኑ ወቅት። ይህንንም የዶናልድ ትራምፕ ቲዩት ተከትሎ እንግዲህ በኢራን ዋና ከተማ ቴራን የሚገኙ ዜጎች በዚህ መልኩ እንግዲህ ቤታቸውን እየለቀቁ እየተሰደዱ ይገኛሉ በአሁኑ ወቅት። እናም በሚመጡት ሰዓታት ውስጥ የዓለማችን ሁኔታ ሊቀይር የሚችል አለማችን ወደ ሶስተኛ ጦርነት ሊያስገባ የሚችል ነገሮች ይከሰታሉ፣ ትእዛዝ ይተላልፋሉ ተብሎ ይታሰባል። ቀርቧል ሰላሙን ያምጣው። ጸሎት አድርጎ አዲስ ነገር ካለ አብሬት አረጋችኋለሁ። ብሩክ ላይ መልካም ቀን ሁላችሁ፣ እመለሳለሁ። በነገራችን ላይ እስራኤል የምትዋጋበት ምክንያቱም ምንድነው የሚለው ነገር እስቲ አንድ ወንድማችን የሚያስተምር ነገር ወይም በነገራችን ላይ እስራኤል የምትዋጋበት ምክንያቱም ምንድነው የሚለው ነገር አንድ ወንድማችን የሰራ ቪዲዮ አለና ላሳያቸው፣ ታሳያቸው። የተባበሩት መንግስታት ድርጅት ነው አለምን የሚገዛው እስራኤል የምትባል ሀገር አለች ብሏል። እናንተ ግን ትጥፋ እያላችሁ ነው። እናንተ እስራኤል ትጥፋ እያላችሁ የሞራል ሰባባኪዎች ሆናችሁ አስር ሚሊዮን ህዝብ ይጥፋ እያላችሁ ስንት ሺህ ነው ሞተ የምትሉኝ? አስር ሺህ አምሳ ሺህ ቁጥር መቼም ከዜሮ መደርደር ትችላላችሁ። ይህን ያህል ፍልስጤማውያን ሞቱ ትሉኝና እስራኤል ስለሞተው ቁጥር ማንሳት አትፈልጉም ብቻ ሳይሆን አስር ሚሊዮን እስራኤላዊ ጥፋ ትላላችሁ። እናንተ አቅቷችሁ እንጂ አሁን ለምሳሌ ስለ ኢራን ስለምናምን ሳነሳ እያዩ ናቸው። ምን እያደረገች ነው? ንጹሐንን አጠፋለሁ ማለት ብቻ ሳይሆን በተግባርም እያሳየን ነው። ሁለት ነገር ነው የኢራኑ መሪ እያደረገ ያለው አንደኛ፣ በንግግር እስራኤልን አጠፋለሁ አለ። ሁለተኛ በተግባር እስራኤልን እያጠፋ አቅም አንሶት እንጂ እያጠፋ ነው፣ በሚችለው መሳሪያ ሁሉ መቶ ሚሳይል ባለስቲክ ሚሳይል ኢንተርሴፕት ባይደረግ መቶ ድሮን ኢንተርሴፕት ባይደረግ የእስራኤል ሕዝብ ምን ሊሆን እንደሚችል አስቡት። ኦልሬዲ እኮ ኢንተርሴፕት ባይደረግ ዶም ባይኖር ኖሮ እስራኤል እኮ ሙሉ በሙሉ ነዳ ነበር። በአፌም አነዳለሁ ብሎ በተግባርም መቶ ድሮኖች የተላኩት እኮ ሕዝብ ላይ ነው። ባሊስቲክ ሚሳይሎች የተላኩት ሕዝብ ላይ ነው። ይህም መስማት አይፈልጉም። ጆሮቸው ድፍን ያለ ነው። ተደፍነዋል ይህን መስማት አይፈልጉም የእስራኤሉ ግን ምን አለ በአፉም የምፈልገው መንግስትን ነው አለ በአፉም በተግባርም ሳይንቲስቶችን ኒውክላር ሳይንቲስቶችን ነው ሌሎች ሳይንቲስቶችን አይደለም የሌላ ዘርፍ ሳይንቲስቶችን አይደለም የኒውክላር ሳይንቲስቶችን አጠፋ የጦር መሪዎችን አጠፋ ለዚህ መሳሪያ የሚያመላልሱበትን የነዳጅ ዲፖ ለማሽመድመድ መጣ የቴሌቪዥን ጣቢያቸው ቅስቀሳ ያደርጋል፣ ለአንቃውን ዘጋው። አይታችሁ እንደሆነ እያነበበች አልጀዚራም ዘግቦታል። እንግዲህ አልጀዚራ ሲዘግበው የሙስሊም አገር ጣቢያ ስለሆነ ቅዱስ ነው፣ እኛ ስንናገረው ግን እርኩስ ነው። ዩሲ የነሱ የኔና የነሱ ዲፈረንስ ነው። ሙስሊሞች አይደሉም። እነዚህ ሰዎች ማትሸወዱት ዴ አር ናት ሙስሊምስ ኢትዮጵያ ውስጥ ያሉት ሙስሊሞች አይደሉም። አንደኛ አሸባሪዎች ጥቂት አሉ፣ አብዛኛው ግን እኔ ጋር መጥቶ በሙስሊም ስም የሚጽፈው እኔ ላጥፋችሁ ቁጥር አንድ ወያኔዎች ናቸው ቁጥር ሁለት ኦነጎች ናቸው ቁጥር ሶስት የየቦታው ጽንፈኞች ናቸው ቁጥር አራት የብልጽግና ዲጂታል ክንፍ አባላት ናቸው። እነዚህ ሁሉ ባገኙት አጋጣሚ ታየ ቦጋለ ላይ ጸረ ታየ ቦጋለ ዘመቻ ያደርጋሉ። ስለዚህ ቁጥራቸው ቀላል አይደለም። በሰፊ ቁጥር አንዱ አስር አስራ አምስት ነው የሚጽፈው፣ ብዙ እንዲመስሉ። ምክንያቱም ንቀት አላቸው። ስሙ እየታየ አንድ ጊዜ ጽፎ እኳ አያበቃም አሁንም አሁንም አንድ ስድብ ከላይ ቀጥሎ ደግሞ ማንነታቸውን እያሳዩ ይመጣሉ። እነዚህ ሙስሊሞች አይደሉም። ሲጀመር እስልምናና እኔ ብያለሁ እዛ ጋር እስልምናና እስራኤልን አሳየው። እስራኤል እስልምናን ማጥፋት ቢሆን አላማዋ፣ ከብዙ አጠገቧ እኮ ሙስሊም ሀገሮች አሉ። ኢራን ከየትና የት ነው ተንደርድራ የምትመጣው? አንድ ሁለተኛ፣ የኢራን እስልምና እና የሌሎቹ እስልምና አንድ አይደለም። እያንዳንዳችሁ ታውቃላችሁ። ኢራኖች ሺአይቶች ናቸው። ሙስሊሞችን የሚያጠፉ ናቸው። ፕሪዶሚነንትሊ ስልጣን ያሉት ሺአ ሙስሊሞች ናቸው። ሙስሊ ሱና ሙስሊም አለ፣ ሺአ ሙስሊም አለ፣ ካራጃይት ሙስሊም አለ። ይሄ መካድ አይችሉም። የሙስሊም ስኮላሮች ጭምር የሚያውቁት ነው። ኢራን ሺአይት ናት፣ የኢትዮጵያ ሙስሊሞች ፀር ናት። በዛም ከሄዳችሁ፣ በስልምናም ከሄዳችሁ የኢትዮጵያን ሙስሊሞች የምታጠፋ፣ የኢትዮጵያ ሙስሊሞች ፀር ናት። ሌላ ነገር ደግሞ ላንሳ። እነዚህ ሰዎች ሙስሊምን ስለምጠላ ነው የሚሉት። እነሱ ኢትዮጵያ ናቸው፣ እኔም ኢትዮጵያዊ ነኝ። የሙስሊም መንግስት አይደለም ያለው አለም ላይ ያለው መንግስት ሰማያዊ መንግስት አይደለም የሃይማኖት መንግስት አይደለም መንግስት ሴኩላር ነው ምክንያቱም ሀያ አንደኛው ክፍለ ዘመን ውስጥ ነው ያሉት መንግስት ሴኩላር ነው ከመንግስት ጋር የሚኖረንን ነገር የኢራንን ህዝብ ነካው በፍጹም የኢራን ህዝብ ሲመታ ጮቤ ረገጥኩ በፍጹም ምን ሲመታ ነው ኒውክሌር ተቋማት ተመቱ ወታደራዊ አዛዦች ተመቱ የደህንነት አዛዦች ተመቱ የተለያየ ነገር ስለዚህ ለምንድን ነው ከሌላ ነገር ጋር ማያያዝ የምትፈልጉት እኔ ልንገራችሁ አሁንም የምናገረው ለማከብራችሁ ነው። ሕያው እግዚአብሔር ምስክሬ ነው። ከተማ እናገራለሁ፣ ስሙን አልናገርም። ሂውስተን የሚኖር የምወደው ሙስሊም ወንድም ረጅም የኦዲዮ መልእክቶች ላከ፣ እየደጋገመ ረጅም የኦዲዮ መልእክቶች እና ኃይለኛ ቅሬታውን ገለጸ። ግን እሱም ቢሆን በግልጽ የምነግራችሁ ነገር በጣም ራሽናል በጣም ምክንያታዊ ሆኖ ያገኘሁት ሰው፣ ዛሬ ግን ሌላ ሰው ሆኖ አገኘሁት። በጣም የምወደው ምናልባት መወለድ ቋንቋ ነው። እንደ እናቴ ልጅ የማየው ሰው ተቀይሮ አገኘሁት። ምክንያቱም መስማት አይፈልግም። እሱ መስማት የሚፈልገው የእሱም ብቻ ነው። ሌሎቹ የሚሉትን ላንሳ። ሌሎቹ ደግሞ የሚሉትን እሱ አይደለም። አሁን ሌሎቹ የሚሉትን ላንሳ። እስራኤሎች ክርስቶስን ሰቅለዋል ይሉ ይሉናል። ክርስትናን ያስፋፉትም እስራኤሎች ናቸው አልኳቸው። ሐዋርያት ደግሞ እስራኤሎች ናቸው የክርስቶስን ፈለግ ተከትለው ለዓለም ያስተማሩት እስራኤሎች ናቸው። ስለዚህ አትሸውዱኝም ነው። ክርስቶስን እኮ ያው ምንድን ነው የሚሉት አምላካችሁን አያችሁ ብልግና ኢሳ የሚባለውን ነቢይ እነሱ ነቢይ ነው የሚያደርጉት። ስለዚህ ነቢይ ያሉትን የራሳቸውን ነቢይ ጭምር ይሰድቡታል። ንጹህ ነው፣ በድንግልና መወለዱን ያምናሉ፣ ከመሬማ አለመሞቱን ያምናሉ። ኢሳ ከሌሎቹ ነቢያት ተለይቶ ግን አምላካችሁ እያሉ ደግሞ ይሳደባሉ ግን ይህንን ታልፋላችሁ። ለምን ስትሉ ለአብዛኛው ክቡራን ሙስሊሞች ስትሉ አትነኩም። እኛ አምላካችን እኛ እናውቀዋለን፣ እሱ እዚህ ጋር እንትን አያለን። ስለዚህ ዋናውና ትልቁ የመጀመሪያው ነገር ምንድን ነው ደግሜ ደጋግሜ ማሳሰባችሁ፣ የኢራን ወኪል አይደሉም። ኢራኖቹ ራሳቸው ሰላማዊ ሰልፍ ወጥተዋል መንግስታቸው ላይ። በጣም የሚገርመኝ እነዚህ ሰዎች አንድ አቅጣጫ ብቻ ነው እንጂ ማየት የተለያዩ የዓለም ሚዲያዎች የተለያዩ ነገሮችን ማየት አይፈልጉም። ኢራኖቹ እስራኤል ያደረገችውን ድብደባ በመንግስታዊ ተቋማት ላይ ደግፈው በተለያዩ የዓለም ክፍሎች ሰላም አይወጡ ሰልፍ ወጥተዋል። እስራኤል ውስጥም አሉ። ኢራኖቹ ራሳቸው እየተቃወሙት ነው። በተመሳሳይ እስራኤሎች ፍልስጤም ላይ የሚደረገውን ነገር ደግሞ ይቃወማሉ። የንጹሐንን ምት ግን ንጹሐኑ የሚሞቱበት ምክንያት እንውሰድ አልኳቸው እኔ እኔ ለፍልስጤም ህጻናት በአፍ የሚሆን ከልቤ አይሁን ግድ የለም። እሱን እግዚአብሔር ነው የሚያውቀው ግን በአፌ ለፍልስጤም ህፃናት አዝናለሁ እላለሁ። እነሱ ግን ተሳስተው ለእስራኤል ህፃናት እናዝናለን ብለው አያውቁም። የእስራኤል መንግስት ነው እንጂ ችግሩ እስራኤል ነው ብለው አያውቁም። ልክ አያቶላ እራሳቸው ናቸው እነዚህኞቹ፣ ጽንፈኞቹ በጣም ጥቂት፣ ከኢትዮጵያ ህዝብ ከኢትዮጵያ ሙስሊም አንድ ፐርሰንት አይሆኑ። የኢትዮጵያ ሙስሊም እኮ በጣም ሰላማዊ ሙስሊም ነው። እስልምና ምን ማለት እንደሆነ አሳይቶናል። አብረነው ኖረናል። ስለዚህ የኢትዮጵያ ሙስሊሞች የመሰላቸው የሚገኘው ምንድን ነው እስራኤል እስልምና ለማጥፋት እንደፈለገች ነገር ነው። እና እስራኤል ውስጥ እንግዲህ ብዙ መሳጅድ አለ። የዓለማችን ትልቁ መስጊድ የሚገኘው በሁለተኛ መስረካል ሰዓት መረጃው እዚያ ውስጥ ነው የሚገኘው። እሱ ማጥፋት ችል ነበር ከተማ ውስጥ እያለ ራሱ ማለት ነው። እና እነዚህ አይነት ነገሮችን መፍጠር ትክክል ብያ ባጭሩ በሁለቱም ሀገራት ማለት ስምምነት እንዲመጣ ሰላም እንዲሆ ነው ዓለም ላይ ሰላም እንድትሆን ወደ ባህር ጦርነት እንዳትገባ፣ ይህ ለእኛ እንዳይደርሰን፣ ይህ ጦሱ ወደ እኛም እንዳይመጣ መጸለይ ያለብን። እናንተ ምችራቀ ዱ አድርጉ እንጂ ይጥፋ ህዝቡ ይውደም እያላችሁ አልፋችሁ